ብን ማለት ነው እንሻ አላህ። እንግዲህ ቅድም ርእሴን ስገልጽ የበግ ላት የጭራው ላት እንዴት ለህክምና ወይ ደግሞ ለጤና ይጠቅማል ትለና ልህል ትሉኝ ትችላላችሁ። ምክንያቱም ይሄ የበግ ላት ረሱላችን ላት ሰላም በሀዲሳቸው ገልጸውታል። ምን አሉ? ዘኪር ኦፍ አሉ ወይ ደግሞ የዕርቀን ነሳ የምንለው እዚ ወገባችንንና እንደዚሁም ከዳሊያችን ጀምሮ እስከ እግራችን ሊያመን የሚችል ሳያቲክ ፔን የምንለው ወይ ደግሞ ሳያቲካ የሚባለው በሽታ በሚያጠቃን ጊዜ ነርቫችንን ስለሚጫነው ብዙ ጊዜ እግራችን የመደንዘዝና ህመም የመሰማት ሁኔታ አለ። ረሱ ላ ስለም ይህን በሽታ በመግለጽ ምን አሉ? የዚህ በሽታ መድኃኒት የበግ ላት ነው አሉ። ይሄ እንደዚህ ቤት ውስጥ የሚቀለብ ወይ ማንኛውም ናቹራል በተፈጥሮ ነገር የሚቀለብ በግ ላቱ በማቅለጥ ሶስት ቦታ በመክፈል በባድ ሆድ በመጠጣት ከዚህ በሽታ ነፃ መሆን ይቻላል ብለው ረሱላችን ዓለይሂ ወሰላም መድኃኒቱን ጠቆም አድርገውናል ማለት ነው። ከዚህ ጋር የተያይዘ አንድ ነገር ማውሳት እንችላለን። ይሄ ላት ትክክለኛ ኮሌስትሮል ያለው የሰዎችን ይጎዳል። በትክክል በአሁኑ ሰዓት እየወጡ ያሉ ጥናቶች የሚያሳዩት የበግላት የምንም መርዛማ አይደለም ለጤናም ጎጂ ሳይሆን እንዲያውም ለጤና ጠቃሚ ነው። አላህ ስብሀኑ ተዓላ በቁርአኑ ሲናገር ለአሂዶች ምን ይላል? ሐረምና ለሁም ሹመሁማ ወልሑመሁማ ብሏል። ለአሂዶች አላህ ከዚህ ከስጋዎቻቸውንና ወይ ደግሞ ከላቶቻቸውን ሐራም አደረግንባቸዋል ዕቁበቱን ለሁማ ለነሱ የሆነ ቅጣት ነው። አላህ ለነሱ ሀራም ያደረገባቸው አላህ ደሞ ለሙእሚኖች ደግሞ ይሄንን በመድኃኒትነት የሚጠቀም መሆኑ ረሱላችን አለይሂ ሰላቱ ወሰላም ጠቆም አድርገውናል ማለት ነው። የቅድሙ ሀዲስ አነስ ብን ማሊክ ነይ የዘገበው አነስ ብን ማሊክ ከዚህ ጋር ያይዞ ምን ይላል በዚህ ሀዲስ መነሻ በማድረግ ይሄ ሳቲካ ወይ ደሞ የዚ የአርቀ ንሳ የምንለው በሽታ የያዛቸው ሰዎች 300 ሰዎችን ላት እንዲጠቀሙ ፕሪስክራይብ አድርግ ያለው አዝዥ ያለው አለ። በአላህ ፍቃድ 300ዎቹም ድነዋል ብሎ አነስ ብን ማሊክ ይህን ሀዲስ ዘግበውታል ማለት ነው። ሳይንስስ በዚህ ጉዳይ ምን ይላል ከተባለ አሁን አሁን እየወጡ ያሉ ጠቀሜታ ያላቸው ጥናቶች አለው ማለት ነው። ከነዚህም ውስጥ ከሳያቲክ ፔን በተጨማሪ ኮሌስትሮል ሌቭል ይቀንሳል ይላሉ። የደማችን ውስጥ ያለውን ከደማችን ስር የሚፈጠረውን አደገኛ የሆነ ኮሌስትሮል ይቀንሳል፣ ከልብ በሽታ ይከላከልናል። እንደዚሁም ደግሞ ብሬን ስትሮክ የጭቅላታችን ስትሮክ እንዳይፈጠር ፕሮቴክት ያደርጋል ማለት ነው። ሌላ አርትራይትስ መገጣጠሚያችን ላይ ድርቀት እንዳይተፈጥሮ ህመም እንዳይሰማን ይህንን ላት ስንጠቀም ምን ያደርጋል? በማለስለስ መገጣጠሚያዎቹን በማለስለስ ሮማቶይድ የምንላቸውን የመገጣጠሚያ ቁርጥማት የምንላቸውን ያስወግድናል ማለት ነው። እንደዚሁም ካንሰር በሽታን ይከላከላል ይላሉ። በተጨማሪ እንዲያውም የክብደት ለመቀነስ ይጠቅማል። የፎርሜሽን ኦፍ ቲሹ ኦፍ ብሬን ጭንቅላታችን ላይ ጠቀሜታ ያላቸው ቲሽዎች እንዲፈጠሩና እንዲበቅሉ ያረጋል። ሌላ ሴሎች ላይ የሚፈጠሩ ሴል ሜምብረን ላይ ቅርፊቶች ላይ የሚፈጠሩ ማንኛውም የሴል ጠቃሚ ነገሮችን በአግባቡ እድገት እንዲኖራቸው ያደርጋል ማለት ነው። ሌላ ሄርኒያ ወይ ደግሞ ሄርኔትድ ዲስክ በአጥንታችን ላይ ወይ ደግሞ ስፓይናል ኮርዳችን ላይ ተገፍቶ የሚወጡ አንዳንድ ሄርኒ ዲስኮችን፣ የሚንሸራትቱ ዲስኮችን ወደ ቦታቸው ሪከቨር እንዲያደርጉ ይረዳቸዋል። ይህንን ዲስኮች በሚሸራተቱበት ጊዜ ውስጥ ያሉ ነርቮችን ስለሚጫኑት እግራችን ከፍተኛ የሆነ የመደንዘዝ ስሜትና እንደዚሁም የጤና እክል ይገጥመናል። ስለዚህ ያንን ወደ ቦታው እንዲመለስ ያገለግላል ማለት ነው። እንደዚሁም ደግሞ ነርቮች ላይ ኢንፍላሜሽን እንዳይፈጠር፣ የነርቮች መቆጣት እንዳይፈጠር ይከላከላል ማለት ነው። ስለዚህ ይሄ የነርቭ መቆጣት ወይ ደግሞ የዲስክ መሸራተት ከፍተኛ የሆነ አርከኔሳ ወይ ደግሞ የሳያቲክ ፔን ሊያመጣልን የሚያመጣ አንዱ ምክንያት ነው። ስለዚህ ረሱላችን ዐለይሂ ወሰላም እንደነገሩን ይህንን ነገር በመጠቀም ማስወገድ እንችላለን ማለት ነው። በሀዲሳቸው እንደገለጹልን መጀመሪያ መቅለጥ አለበት። ለምን በውስጡ ያሉትን ሃርሙፎል ወይ ደግሞ ጎጂ የሆኑ ንጥረ ነገሮችን በእሳት እንዲወገዱ ባክቴሪያም ካለ እንዲወገድ መጀመሪያ ማቅለጥ እንዳለብን ረሱላችን ዐለይሂ ወሰላም ነግረውናል ማለት ነው። በተጨማሪ ሶስት ቦታ ይከፈላል። ሶስት ቦታ ከፍለን በሶስት የተለያዩ ቀናቶች መጠቀም አለብን ማለት ነው። ምክንያቱም በውስጡ ኦሜጋ ስሪ የተባለ ንጥረ ነገር አለው። ይሄ ኦሜጋ ስሪ የተባለ ንጥረ ዘይት ወይ ደግሞ በዘይት ውስጥ የሚገኝ ንጥረ ነገር ወደ 700 የሚሆኑ በሽታዎችን የማዳን መድኃኒትነት እንዳለው አንዳንድ ጥናቶች ይናገራሉ ማለት ነው። ሌላው በባዶ ሆድ መጠቀም እንዳለብን ረሱላችን ሰላ ነግሮናል። ምክንያቱም ሌሎች ሊፒዶች በአንጀታችን ውስጥ ገብተው አብዞርብ እንዳይሆኑ ወይ ደግሞ ለእሱ ኮምፒቲሽን እንዳይፈጥሩበት ውድድር እንዳይፈጥሩበት ብቻውን በባዶ ሆድ መጠቀም አለብን። ለምን ለብቻው አብዞርብ መደረግ ስላለበት ማለት ነው። ስለዚህ ይሄ ፋት ኦይል በውስጡ ምን ምን አይነት ኮንቴንት አለው? በውስጡ ሊፒዶች አሉት። ኦሜጋ ስሪ ቅድም እንዳልኩት አለው እና ኦሜጋ ሲክስ አለው። ፋቲ አሲዶች አሉት። ኢሴንሻል ኢሴንሻል ኢሴንሻል ፋቲ አሲዶች አሉት በውስጡ ማለት ነው ጠቃሚና ጠቃሚ ያልሆኑ ፋቲ አሲዶች ማለት ነው። ስለዚህ ይሄ ላት እንግዲህ መሆን ያለበት ምንድን ነው? በጉ በተፈጥሮ ራሱን በተፈጥሮ የሚመገብ መሆን መቻል አለበት። በአርቲፊሻል እድገት ያደገ መሆን የለበትም። በተጨማሪ ደግሞ ያንን በግ ከወሰድን በኋላ ላቱን ሶስት ቦታ ከመክፈላችን በፊት መጀመሪያ ማቅለጥ አለብን። ካቀለጥን በኋላ ሶስት ቦታ መክፈል አለብን። ይህንን የከፈል ነው ሶስት ቦታ የከፈል ነው። ማቴሪያል ወይ ደግሞ ላት በተለያዩ ሶስት ቀኖቶች መጠቀም መቻል አለብን። ይሄኛው በዋናነት ሳያቲክ ነርቭን ለመከላከል ነው። ሳያቲክ ነርቭ ፔን የምንለውን ወይ ደግሞ አርቀኒሳ የምንለውን በሽታ ለመከላከል ነው። እንግዲህ ላት ጤናማ የሆነ ላት መጀመሪያ መቅለጥ እንዳለበት ተነጋግረናል። እንደዚሁም ደግሞ እስካሁን ድረስ የተነጋገርነው ሶስት ቦታ የሚከፈለውና በባዶ ወድ የሚጠጣው አርቀ ኒሳ ወይ ደግሞ የሳያቲክ ነርቭ ፔን ሲሆን ነው ማለት ነው። ሌሎች በሽታዎችም እንደሚጠቅሙ ጥናቶች ቅድም ገልጸናል ማለት ነው። ስለዚህ ምን መልኩ ነው መጠቀም ያለብን? ኮሌስትሮል ሌቭላችንን እንደሚቀንስልን ተነጋግረናል። ለልብ በሽታ ፕሮቴክት ያደርግልናል። ምክንያቱም ልባችን በአግባቡ ስራ እንዲሰራ የደም ዝውውራችን እንዲስተካከልና ና እንደዚሁም ደግሞ ብሬን ላይ የሚፈጠሩ ጭንቅላታችን ላይ የሚፈጠሩ ስትሮክ እንዳይፈጠር ያደርጋል። ይህንን እንግዲህ በሶስት ቦታ ብቻ በመክፈል ሳይሆን በተለያየ ነገር ላይ መጠቀም እንችላለን። ከሾርባ ጋር መጠቀም እንችላለን። ከሻይ ጋር መጠቀም እንችላለን። ከተለያዩ ነገሮች ጋር አንዳንድ የሻይ ማንኪያ በቀን መውሰድ እንችላለን። በባዶ ሆድ ሊሆን ይችላል። ከምግብ በኋላም ትንሽ ቆየት ብለን መውሰድ እንችላለን ማለት ነው። በተለይ በተለይ ረህማታዊ አርትራይትስ የምንለው መገጣጠሚያ አካባቢ ሊፈጠሩ የሚችሉ የድርቀትና እንደዚሁም ደግሞ የቁርጥማት ስሜቶች ካሉብን ሁልጊዜ ጧት ጧት አንድ ለብ ባለ ውሃ ላይ አንድ የሻይ ማንኪያ በመጠቀም በባዶ ሆድ መውሰድ መቻል አለብን። ይህን እንግዲህ በመገጣጠሚያችን ላይ ከፍተኛ የሆነ የልስላሴ በተለይ ጉልበት አካባቢ ላይ ብዙ ሰዎች ይቸገራሉ። ጉልበታቸው በከፍተኛ ደረጃ ያማቸዋል። በውጭ ሀገር ያሉ ኤጅ ዲ የሆኑ እድሜያቸው ትንሽ ገፋ ያሉ ሰዎች ኦፕሬሽን ለምደዋል። ትንሽ እድሜያቸው ገፋ በሚያደርግበት ጊዜ እቺ መገጣጠሚያ ያለችዋ። ሎሚ በማስወገድ በአርቲፊሻል ይጠቀማሉ። ይህን ከማድረግ ግን ላትን በለብ ያለ ውሃ ላይ አንዳንድ የሻይ ማንኪያ በባዶ ሆድ ጧት ብንጠቀም ለሌላም ጤና ጥቅም ይሰጣል። በተጨማሪ ደግሞ መገጣጠሚያችን የተሻለ እንዲሆን ያደርጋል ማለት ነው። ሌላው የግብረስጋ ግንኙነት ድክመት ያለባቸው ሰዎች ላት በሾርባ መልኩ መውሰድ አለባቸው። ይህን እንግዲህ በሰውነታችን ላይ የደም ዝውውሩ የተሻለ እንዲሆን በማድረግ እንደዚህም ደግሞ ኤሬክታይል ዲስፋንክሽን ኤሬክታይል ችግር እንዳይፈጠር ማለት ብልታችን የመቆም ችግር እንዳይፈጠር ከሾርባ ጋር አብረን ብንወስደው ይህንን ችግር ያስወግድልናል ማለት ነው። ስለዚህ ይህን ላት እንሻ አላህ፣ ያው ትንሽ ከበድ ይላል በምናነጥርበት ወይ ደግሞ በምናፈላበት ጊዜ እሳት ላይ በምናቀልጠው ጊዜ የተለያዩ ቅመማ ቅመሞችን መጠቀም እንችላለን። እንደ ቀርፋ ሄል የመሳሰሉ ነገሮች ሽታው እንዳያስቸግረን አብሮ በማቅለጥ እንደዚህም ደግሞ ለረዥም ጊዜ መቀመጥ ይችላል። ፍሪጅ ውስጥ መቀመጥ ይችላል። ቀስ እያልን ለልጆቻችን ብንሰጣቸው አፒታይታቸው የተስተካከለ እንዲሆን ያደርግላቸዋል እንሻ አላህ። እንግዲህ ይህንን የመድኃኒት ክፍል እየተጠቀምን እንደዚህም ደግሞ መጠቀም ካለብን ደግሞ በዚህ ሙያ ላይ የተሰማሩ ሰዎችን በቅርበት በማማከር መለማመድ መቻል አለብን። በሀገራችን ብዙ ጊዜ የተለመደ ስላልሆነ ቀስ በቀስ ማህበረሰቡ ይህን እንዲያውቀው ማድረግ ግዴታ አለብን። ስለላት እንግዲህ ብዙ ጥናት እንዳልተደረገ መረጃዎች ማግኘት እንደማይቻል ይታወቃል። በዚህ ሙያ ላይ ያላችሁ ሰዎች ይህንን ጥናት በማካሄድ ብዙ ጠቀሜታ ያለው ነገር እንደምታገኙ እርግጠኛ መሆን ይቻላል። ኢንሻላ የዛሬ ፕሮግራሜ ለእናንተ ፍንጭ ይሆናቸዋል። እኔም የተለያዩ ነገሮችን ለማቅረብ ሰፊ ጊዜ ኢንሻአላህ ይዤ በሌላ ፕሮግራም ይዤ እንደምቀርብ ቃል እገባለሁ። የዛሬን ፕሮግራም እዚህ እቋጫለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።